ጎንደር ብቻውን አይድንም። ወሎ ብቻውን አይድንም። ሸዋ ብቻውን አይድንም። ጎጃም ብቻውን አይድንም። ወሎ ብቻውን አያሸንፍም። ጎንደር ብቻውን አያሸንፍም። ሸዋ ብቻውን አያሸንፍም። ጎጃም ብቻውን አያሸንፍም። አንድ ስትሆን ታሸንፋለህ። ስትነጣጠል ትቀጠቀጣለህ። በህዝብ በወገን ላይ መከራ ታበዛለህ። አማራን የሚያድነው ከሰማይም ከምድርም ነፍጡና አንድነቱ ብቻ ነው። የጎንደሩን ቀጠና በላይ ዘለቀ፣ የጎጃሙን ቀጠና አፄ ቴዎድሮስ፣ የወሎውን ቀጠና ሚኒሊክ፣ አፄ ሚኒሊክ፣ የሸዋውን ቀጠና አሳምነው ጽጌ ብለው ወሎዬ ወሎዬ ጀግና ብቻ ይዞ እንዳይሄድ የአንዱ አማራ ጀግና አንድ ቦታ የተወለደው የአማራ ጀግና ሌላው ጋር ለተወለደው አማራ ኩራት ነው ጌጥ ነው መመኪያ ነው ብሎ ያሉትን እነዚህ የብአዴን ቅጥረኞች ጥቂት ናቸው። ሙሉ ጎጃምን አይወክልም። እታች ያለውን የጎጃም አማራ ፋኖ አይወክልም። ሴረኛው ይታወቃል። የደለበ በአዴም የሚያሳዝነኝ ዘመነ ካሴ ነው። አርበኛ ዘመነ ካሴ አውቀዋለሁ፣ ቀርቤ አይቼዋለሁ። ፍጹም አማኝ፣ ፍጹም ቅን እሺ እነ ይሁኔ ነው ይሁን ባይ፣ በጣም ህዝቡን የሚወድ እታች ያሉት እንኳን ሲከሰሱ እና በውሸት እነ ማርሸት እነ አስረስ ሲገፏቸው እንደ ምንም ዘመነ ጋ እንዲደርስ በማለት እኔ በግሌ እንኳን የብዙዎቹን እሱ ጋር እንዲደርስና ወንጀላ የተከሰሱበት ታይቶ እንዴት ይሄ እንደዚህ ያስብላል ተብሎ ከሞት የዳኑ ሰዎች ያቃል። መጪው ጊዜ የጦርነት ይመስላል። ጉሰማው በስቷል፣ በርትቷል። አማራ ይሄ ክረምት እንዳያልፈው ጸልዩ። በተለይ ጎጃም የተተከለው ጎጃም የተተከለው እንግዲህ ልዘጋው እና ልወጣ ስለሆነ ነው። የነ አስረስ ማረ ቡድን አምና ከነ እስክንድር ጋር በመጨቃጨቅ ክረምቱን አሳልፎ በጋውን ብልጽግና አማራን ሲቀጠቅጥ ከርሟል። ዘንድሮ ደግሞ ከሸዋ ከወሎ ተነስተው ቋራ ድረስ ሄደው ቃል ኪዳን የገቡበትን እኔ ካልመራሁ እኔ ካልጠቀለልኩ እኛ ካልዋጥን በሚል ከሌሎቹ የአማራ ግዛቶች ተለይተው የአማራን አንድነት የሚሸረሽር ስራ ለብልጽግና እየሰሩ ነው። የጎጃም ያለው የገባው የሸንጎ የብአዴን በጣም መራራ ነው፣ በጣም ከባድ ነው፣ ክፉ ነው። ፋይናንስ እየተደረገ የሚቀርቡለት መኪናን ማየት ትችላላችሁ፣ ብራንዱን ማየት ትችላላችሁ። እና ስረስ ማዕረ የሚሄዱበትን መኪና ማየት ትችላላችሁ። እንግዲህ አንድነቱ እንዳይፈጠር ስድስት ወር እናዘግየው ብለው በዛ በዛ ብለው ነበር። ግን ሌሎቹ ደግሞ ህዝባችን ላይ መከራ በስቷል፣ ጭንቅ በስቷል፣ በጋራ ወስነን በጋራ እንምራው እንትን እስኪመጣ ድረስ በሚል የተናገሩትን አንቀበልም ብለዋል። ወደ ጎጃምነታቸው ተመልሰዋል። የአማራ ፋኖ በጎጃም የአማራ ፋኖ በጎጃም ወደሚል ነገር መጥተዋል። ጎንደር ብቻውን አይድንም። ወሎ ብቻውን አይድንም። ሸዋ ብቻውን አይድንም። ጎጃም ብቻውን አይድንም። ወሎ ብቻውን አያሸንፍም። ጎንደር ብቻውን አያሸንፍም። ሸዋ ብቻውን አያሸንፍም። ጎጃም ብቻውን አያሸንፍም። አንድ ስትሆን ታሸንፋለህ፣ ስትነጣጠል ትቀጠቀጣለህ። ትቀጠቀጣለህ፣ ልክ ትገባለህ። እንደ ዛሬው እንደ ዛሬው ትፈረጥጣለህ፣ እንደ ዛሬው ትሮጣለህ። አዎ ትንጫጫለህ፣ በህዝብ በወገንህ ላይ መከራ ታበዛለህ። አማራን የሚያድነው ከሰማይም ከምድርም ነፍጡና አንድነቱ ብቻ ነው። አሁን የአማራ ብሔራዊ ኃይል የአማራ ፋኖ ብሔራዊ ኃይል ያደረገው ይሄ ሽኩቻውን አስቀርቶ ይህን ሰው እንዴት ይቃወመዋል? የጎንደሩን ቀጠና በላይ ዘለቀ የጎጃሙን ቀጠና አጼ ቴዎድሮስ የወሎውን ቀጠና ሚኒሊክ፣ አጼ ሚኒሊክ የሸዋውን ቀጠና አሳምነው ጽጌ ብለው ወሎዬ ወሎዬ ጀግና ብቻ ይዞ እንዳይሄድ የአንዱ አማራ ጀግና አንድ ቦታ የተወለደው የአማራ ጀግና ሌላው ጋር ለተወለደው አማራ ኩራት ነው፣ ጌጥ ነው፣ መመኪያ ነው ብሎ ያሉትን እነዚህ የበአዴን ቅጥረኞች ጥቂት ናቸው። ሙሉ ጎጃምን አይወክልም። እታች ያለውን የጎጃም አማራ ፋኖ አይወክልም። ሴረኛው ይታወቃል። የደለበ በአዴን እኔ የሚያሳዝነኝ ዘመነ ካሴ ነው። አርበኛ ዘመነ ካሴ አቀዋለው ቀርብ ያይቸዋለው። ፍጹም አማኝ፣ ፍጹም ቅን እሺ እነ ይሁኔ ነው ይሁን ባይ በጣም ህዝቡን የሚወድ እታች ያሉት እንኳን ሲከሰሱ እና በውሸት እነ ማርሸት እነ አስረስ ሲገፏቸው እንደምንም ዘመነ ጋ እንዲደርስ በማለት እኔ በግሌ እንኳን የብዙዎቹን እሱ ጋር እንዲደርስና ወንጀላ የተከሰሱበት ታይቶ እንዴት ይሄ እንደዚህ ያስብላል ተብሎ ከሞት የዳኑ ሰዎች አውቃለሁ። አሁን የዘመኔ ቅርብ የሚባሉት በድሮን በምን ሞተው ተገለው አልቀው የቀረው ዘመነ ነው። እሱንም ደርሼ እኔ ደርሼ የአስረስ ማሬ ጉሮሮ ላይ ቆሜ ቆሜ ዘመነ አንድ ነገር ቢሆን ቀጣዩ አንተ ነው። እነሱማ ዘመነ መሳሪያ በእንትን በዘመነን አስረስ ዘመነን አስረስን የሚበልጠው ብረት በመያዝ ረዘም ያለ ሰው በእውቀት አንድ ናቸው ብለው መጨረሻ እሱን አስወግደው የጎጃም ተወካይ አስረስ ማረይን አድርገው ሊያመጡ ነበር የፈለጉት። ጣልቃ ገብተናል። ጣልቃ ገብቻለሁ እኔ ጣልቃ ከጉሮሮ ለጉሮሮ ተያይዤ። ስለዚህ እነዚህ ፀረ አማሮች፣ አፍቃሪ ወያኔዎች፣ አፍቃሪ ወያኔዎች አዎ የታሰረውን ኮሎኔል የጨፈጨፈውን ኮሎኔል ለፍርድ ማቅረብ ሲገባቸው፣ ከማአሬ ጋር ማን ነው ከወሌ ጋር ስታሊን ገብረስላሴ ጋር ተነጋግረው የለቀቁት የጎጃም አማራን ሴት ለጉልምትና ሲያቀርቡለት አሺሽና ሺሻ ሲያቀርቡለት ጫትና አልኮል ሲያቀርቡለት ቆይተው ከአዲስ ቅዳም በሞተር ሳይክል መጥተው ወደ መከላከያ እንዲገባ ያደረጉ በእንጂ ባራ በምን ታስረው የነበሩትን የወያኔ ኮለኔሎች መኮንኖች እስከ መቀሌ ድረስ የሸኙ የሸኙ እነዚሁን ዛሬ ወደ ራያ እነዚያ ወደ ወልቃይት እነ ወደ ጸገዴ ለዳግም ወረራ እንዲመጡ ያደረጉት እነ አስረስ ማረ ናቸው እነ ማርሸት ናቸው የጎጃም አማራ ፋኖ ወኪሎች ናቸው ይ እዛ ውስጥ የተሰበሰበው ብአዴን እዛ ውስጥ የተሰበሰበው ኢዜማ እዛ ውስጥ የተሰበሰበው መናፍቅ እዛ ውስጥ የተሰበሰበው ጸረ ኢትዮጵያ ፌክ ኢትዮጵያኒስት ኃይል ለጎጃምን መከራ ነው የሚያመጣ። ደግሜ ነግራለሁ። ቁረጥና ላክለት። ከሌላው ቦታ በተለየ ከሌላው ቦታ በተለየ ሊቃውንት የተገደሉት ጎጃም ነው። በማ በአማራ ፋኖ የተገደሉት በማ በብልጽግና ብአዴን፣ በኦሮሙማው ሰራዊት ተማሪዎች የተጨፈጨፉት በአማራ ፋኖ ነው፣ በጎጃም ፋኖ። ጸረ አማራ ኃይል ጸረ አማራ ኃይል የገዛ ወገኑን ሊቃውንቱን የሚገድል የሚገድል ያን የመሰለ ዓለም የምትፈልገውን ዶክተር በጥይት ደብድበው የገደሉ ከዛ በአዴን አንዱን ሲይዘው ሁለቱን አምልጦኛል ሲል ማሬሸት ወጥቶ ሁለቱን ይዘን አንዱ አምልጦናል እናቀርቧለናል፣ ሁለቱም አላቀረቡም። ተናበው የሚሰሩ ጸረ ሊቃውን ጸረ ኦርቶዶክስ ኃይሎች ህዝቡ ላይ መከራ ህዝቡ ላይ ማዕት ያመጡ ኃይሎች ይህም ደፍራችሁ መቃወም ደፍራችሁ መነጋገር መቻል አለባችሁ ይሄ አገው ሸንጎ ይሄ ቅባታ ሙላ የአማራን አንድነት ባለማምጣት እንደገና ደግሞ ከእስክንድር ጋር ይደዋወልልኛል ከነ መከታው ጋር ይደዋወል የዚኛዎቹ እምቢ ስላሉን እኛን መሪ ካረጋችሁ ከእናንተ ጋር አብረን እንስራ ይላል ከሃዲ ሃይማኖት የሌለው ይህንን ጸረ አማራ ኃይል ልትጋፈጡት ይገባል። ልትጋፈጡት መስመር ልታስገቡት ይገባል። እታች ያላችሁም ሰዎች ተነጋግራችሁ፣ ታጋዮቹ ሰልችቷቸዋል፣ አማሯቸዋል፣ አማሯቸዋል። እነሱ አይርባቸው፣ እነሱ አይጠማቸው። በ2024 ሞዴል መኪና ነው የሚጓዙት። የሚበሉት፣ የሚጠጡት፣ ጾም የለ፣ ስጋው አይቀርባቸው የገጠር ከተሞችን ቢራ ውስኪ እያስገባ አለሙን ነው የሚቀጨው። ሴት አይቀርለ ስልሳ ሺ ሰባ ሺ ብር እየተከፈለ እየመጣ ነው የሚተኙት። ተከታዩ ፋኖ በቅማል በምን እንትን በረሃብ እየተቀጣ ነው። ደፍራችሁ ካልተናገራችሁት አባብላችሁ ጠላት ይሰማል ምናምን ካላችሁ መከራው እየበዛ ነው የሚሄደው። ሁለት አመት ትምህርት ቤት ተዘግቷል።